አውልቅና ጣለው የዛሬው ርዕሳችን ነው። ውድ ቤተሰቦቼ እንደምን ሰነበታችሁ? ለሁሉ እግዚአብሔር ደግ አባታችን የተመሰገነ ይሁን። እኔ በጣም ሰላም ነኝ። ዛሬ አውልቅና ጣለው በሚል ርዕስ ተገናኝተናል። ምንድን ነው አውልቀን የምንጥለው? ማንነውስ አውልቅና ጣለው የምንለው? ይሄ የራሳችን ትምህርት ነው። በጣም የሚጠቅመን ትምህርት ነው። ብዙዎቻችን ብዙዎቻችን ሰዎች በጫኑብን ነው እየተጓዝን ያለ ነው። የእኛ የሆነ ነገር ላይ ገና አልደረስን። ብዙ ሰው እየኖረ ነው፣ ግን ገና ራሱን አላገኘም። ብዙ ሰው እየተጓዘ ነው፣ ገና ወደ ራሱ ዓለም አልደረሰም። ለምንድን ነው ሲባል ሰዎች ያለበሱን የደረቡልን ካባ አለ የኛ ያልሆነ፣ ሰዎች የሰፉልን ልብስ አለ የኛ ያልሆነ፣ ሰዎች ያለበሱን ልብስ አለ የኛ ያልሆነ፣ ሰዎች ያጠለቁልን ጫማ አለ የኛ ያልሆነ በእድሜያችን በዘመናችን ስንዝለገለግ ስንወላከፍ ነው የምንኖረው። ለምን ሲባል የኛ ያልሆነን የህይወት ትጥቅ ነው የታጠቅ ነው። እዚህ ላይ ነው የምንነጋገረው። ብዙ ሰው በህይወቱ ይቸገራል፣ ያለቅሳል፣ ይወጣል፣ ይወርዳል፣ ምንም ውጤት የለውም። ወይም ደግሞ ውጭ የሚወራለትና ውስጡ ያለው ማንነት አንድ አይደለም። ስለዚህ ይሰቃያል። ለምንድን ነው ከተባለ ሰዎች የጣሉብን ነገር አለ እኛ ላይ ነህ ያሉን ግን ያልሆን ነው ውስጣችን ሌላ ውጫችን ሌላ የምንሄድበት መንገድ ሌላ ግባችን ሌላ እንደዚህ ሆኖ እየተቸገርን ያለን ሰዎች አለን ዛሬ የእኛ ያልሆነን ነገር አውልቀን ጥለን ንጹህና ህያው በሆነ ማንነታችን ውስጥ እንድንኖር የሚያደርግ ትምህርት ነው የምንነጋገረው ይህንን ትምህርት ይበልጥ ሀሳቡን ለማስፋትና በደንብ ለማየት ወደ ህይወታችን ገብተን የሚጠቅመንን የህይወት ትምህርት ለመገንባት ከመጽሐፍ ቅዱስ አንድ ታሪክ እንውሰድ። ታሪኩን የምናገኘው በአንደኛ ሳሙኤል ምዕራፍ 17 ላይ ነው። የምንነጋገርበትን ዋነኛዋን የመጽሐፍ ክፍል ለመውሰድ ከፈለጋችሁ አንደኛ ሳሙኤል ምዕራፍ 17 ከቁጥር 34 እስከ 40 ያለውን ነው ዛሬ የምንነጋገረው። እናንተ ግን ሙሉ ምዕራፉን አንብቡት፣ በደንብ እንድትረዱት። አንደኛ ሳሙኤል ምዕራፍ 17ን በደንብ አንብቡት። እኔ ግን ወደ ታሪኩ ልግባ። ታሪኩ ምንድን ነው? ጎላየድ ወይም ጎላያድ እስራኤልን ያስጨነቀበት ዘመን ነበር። ወይም ፍልስጤማውያን እስራኤልን ከበው በጦርነት ሊያሸንፉ ሊያጠፉ ያሉበት ከባድ ጊዜ ነበረ። ጎላያድም ዕለት ዕለት በየቀኑ እየተጠጋ እየተጠጋ ወደ እስራኤላውያን ይመጣ ነበር። ይሄ ነገር አስፈርቷቸው ከንጉሱ ጀምሮ እስከ ጦር አዛዥና ተዋጊው ህዝቡ በሙሉ ተጨንቋል። ጎላያድ የሚባለው በታሪክ በደንብ ነው የምናውቀው። ጎላያድ በጣም እድሜ ጠገብ ታሪክ ያለው ነው በብዙ ሰው ልብ ውስጥ ያለ ሰው ነው። በጣም ግዙፍ ሰው ነው። በጣም ረጅም ሰው ነው። በጣም ጠንካራ ነው። ከልጅነቱ ጀምሮ በጦርነት ውስጥ ያደገ፣ የጦርነትን ስልት የተማረ፣ የአማልክትን መንፈስ በጫንቃው ላይ የሆነ ተዋጊ ሰው ነው። ብዙ ጊዜ እነዚህ ተዋጊ ጦረኛ ሰዎች ብቻቸውን አይደሉም። የሚያነቃቃቸው የሚረዳቸው ኃይል አለ። የእግዚአብሔርም ኃይል አለ። ከእግዚአብሔር ውጭ የሆነም የአማልክት መንፈስ የሚያነቃቃቸው ሰዎች አሉ። እስከዚህ ዘመን ድረስ ተዋጊዎች ብቻቸውን አይደሉም። በነገራችን ላይ በጣም ጀግና የሚባሉ ሰዎች፣ በጣም ተዋጊ የሚባሉ ሰዎች፣ በጣም ኃይለኛ የሚባሉ የሚፈሩ ሰዎች ብቻቸውን አይደሉም። እግረ መንገዳችንን ይህንን ነገር ማወቅ ይኖርብናል። ወይ እግዚአብሔር መንፈስ ነው፣ ወይ የዚህ ዓለም ክፉ ያማልክት መንፈስ እነሱ ላይ አለ። ስለዚህ በጣም ተዋጊ ናቸው። ሰው አይችላቸውም። ሰው የማይቋቋማቸው ገና ሲያቸው የሰው ልብ ሁሉ ይርዳል። በተመሳሳይ ጎልያድ ያማልክት መንፈስ የነበረበት በጣም ኃያል ሰው ነው። ሰውነቱም ግዙፍ ሰው ነበረ። ከልጅነቱ ጀምሮም ደግሞ ውጊያ የተማረ ነው። ምክንያቱም በድሮ ጊዜ አንድ ሕዝብ ራሱን በውጊያ ስልት ካላጠነከረ ሌላ ሕዝብ መጥቶ ስለሚወራው ስለዚህ የግድ ትግል መማር፣ ጦርነት ማጥናት፣ በጦርነት ጠንካራ መሆን፣ የጦርነት ስልት ማወቅ ተገቢ ነበር እና በዛ ትምህርት ውስጥ ያደገ ሰው ነው ከልጅነት ጀምሮ። ስለዚህ ይሄ ሰው በየቀኑ እየተጠጋ እየተጠጋ እየተጠጋ እስራኤልን በቃ ሊበላቸው ነው። በዚህ በተጨነቁ ሰዓት ግን አንድ ነገር ሆነ። ምንድነው? ዳዊት ወይም ንጉሱ ዳዊት በኋላ ላይ የነገሰው ያኔ ብላቴና በነበረበት ሰዓት ነበረ። አባቱ ልኮት ወንድሞቹን ሊያይ ወደ ወንድሞቹ ሄደ፣ ስንቅ ሊያቀብላቸውን ሄደው እስኪ ወንድሞችህ እንዴት ሆነዋል፣ ምን ላይ ነው ያሉት? ሰልፍ ውስጥ ነው ያሉት። እንዲው እንዴት ሰነበቱ ብሎ ስንቅ እስኪ አድርስላቸው ብሎት ነው የላከው አባቱ እሴይ። ዳዊት ከሁሉም ትንሽ ነበረ፣ ገና ብላቴና ነው። ለሰልፍም አልበቃም፣ በጎች ነው የሚያግደው። ስለዚህ ከበጎች እረኝነት ነው አባቱ ለወንድሞችህ ውሰድላቸው ብሎ ስንቅ እንዲወስድላቸው የላከው። የሚገርመው ነገር በድሮ ጊዜ እንዳሁኑ ወታደራዊ ሬሽን የተዘጋጀ የተደራጀ ራሱን የቻለ በመከላከያ ሚኒስቴር የሚታዘዝ አልነበርም። ሕዝቡ የራሱን ምግብ እየበላ ነው የሚዋጋው። ንጉሱ አዘጋጅቶ ይልክ ከሆነ ይልካል፣ ያለበለዚያ ሁሉም የራሱን ምግብ እየበላ ራሱን መከላከልና ራሱን ማኖር ስለሆነ የህልውና ጉዳይ ስለሆነ ሕዝቡ ራሱ የራሱን ምግብ እየበላ ነው የሚዋጋው። ሲማርክና በሄደበት ቦታ የሚበላ ካገኘም ደግሞ እየበላ እያጠቃ በዛው ይዋጋል። እንዳሁኑ ቢሆን ሰው ለወታደር ከቤተሰቡ ስንቅ አያቀብልም። የመንግስት የተደራጀ የሎጅስቲክስ ክፍል ስላለ በሱ ነው ጦሩ የሚደገፈው። ያኔ እንደዛ የለም። ስለዚህ ዳዊት ሊያቀብል ሄደና ምንድን ነው ግርግሩ ብሎ ወደ ሰልፉ መሀል ሄደና ገባ። ስለዚህ በተጨነቁ ሰዓት ሰልፍ ውስጥ ገብቶ ዳዊት ማዳመጥ ጀመረ። ህዝቡ የሚያወራውን ጀመረ ሲያዳምጥ ይሄንን ሰው ለሚያስወግድ፣ ይሄንን ሰው ለሚገድል፣ ይሄንን ሰው ለሚያሸንፍ፣ የእስራኤልን ተግዳሮት ከእስራኤል ጫንቃ ለሚያርቅ ንጉሱ እኮ ሀብታም ያደርገዋል ይሄንን ያደርግለታል ሲሉ ሰማ። ሲሰማ ዳዊት ትልቅ አጋጣሚ ተፈጠረለት። ስለዚህ ጠጋ አለና ከሰዎቹ ጋር መነጋገር ጀመር። በዚህ አጋጣሚ ወንድሙ መቶ ተቆጥቶትም ነበር። ታሪኩ እንዳይሰፋ ነው፣ ስታነቡት ታገኙታላችሁ። ወንድሙ ተቆጥቶታል። ልጅም ስለሆነ ሰልፍ ቦታ እንዳይገኝ ድንገት ጦሩ ያኛው የገፋ ከመጣም ህዝብ ከሸሸም ከተዋጋም እንዳይጨፈለቅ እንዳይሞት እልፍ እንዲልም ተቆጣው። ታላቅ ስለሆነም እዛ ቦታ መገኘት እንደሌለበት ለታናሽ ወንድሞ ተቆጣው። እዛ እነ ወንድሞቹ ኤልያብ ያሉ እነ ሳማ አሉ እና በጣም ትልልቆች ናቸው እነሱ። ስለዚህ ዳዊት ሲሰማ ወደ ሰዎቹ ዞር አለና ይሄንን ሰው ለሚያስወግድ ይሄን ተግዳሮት ከእስራኤል ለሚያርቅ ይሄንን ክፉና ግዙፍ ሰው ለሚገድለው ንጉስ ምን ያደርጋል አላቸው። ሲንሾካሾኩ ሰምቷል። ሲያወሩ ሰምቷል። ለማረጋገጥና ለመደራደር ነው። ይሄንንማ ለሚያደርግ ጀግና ሰው ንጉስ ሀብታም ያደርገዋል አሉት። እንዴት? ብዙ ብርና ወርቅ ይሰጠዋል አሉት። ብዙ ብርና ወርቅ ይሰጠዋል። እንደገናም ልጁንም ይድርለታል አሉት። ከግብፅ ባርነትም ነፃ ያወጣዋል አሉት። እንዴት ይሆናል? ገንዘብ ይሰጠዋል። አዎ፣ ብርና ወርቅ አዎ። እንደገና ልጁንም ይድርለታል፣ አዎ። ከግብፅ ባርነት ማለት ከአሽከርነት ማለት ነው። ከግርድና ያወጠዋል፣ ነፃ ይሆናል። ባሪያ እንኳን ቢሆን ለሰዎች የሚያገለግል የተሸጠ የተገዛ ባሪያ እንኳን ቢሆን ይሄንን ጎልያድን አስወግዶ ይሄንን በእስራኤል ላይ የተደቀነውን ጦር ላስቀረሰው ባርነቱ ይቀርለታል፣ ከግብፅ ቀንበርም ነፃ ያወጣዋል አለው። ግብጾች ያስተማሯቸው ያገዛዝ ስልት አለ፣ ባርነት አለ። እሱን ነው የሚሉት እንጂ አሁንም ግብፅ ውስጥ እየተገዙ አይደለም። ታሪኩ እንዳያምታታቸው። ከግብፅ ቀንበር ነፃ ያወጣዋል ሲባል ግብፅ የጫነችባቸው የማሰራት አሽከር የማድረግ ባሪያ የማድረግ ከባድ የሆነ ቀንበር አለ። በተመሳሳይም እስራኤላውያን ራሳቸው እስራኤላውያንን ወይም ዕብራውያን ራሳቸው ዕብራውያንን እየገዙ ትንሽ ገንዘብና ስልጣን አቅም ሀብት ያላቸው እየገዙ የተለያየ ስራ ያሰሯቸው ነበረ። ወደ ተለያየ ሀገርም ይሸጧቸው ነበር። ማንም የሚከለክላቸው የለም። በዛ ጊዜ ብቻ ገንዘብ ያምጣ ሰላማዊ ይሁን እንጂ ለገንዘብ እንዲያመጡ በጉልበታቸው እንዲሰሩ ይሸጧቸውም ነበር። ከዚህ ቀንበር ነፃ ያወጣዋል አሉት። ብርና ወርቅ ብዙ አግኝቶ ልጁንም ድሩለት፣ አማቹ ሆኖ ለንጉሱ እንደገናም ደግሞ ከባርነት ቀንበር ነፃ ካወጣው ዳዊት ትልቅ አጋጣሚ ተፈጠረለት። ከባድ ቢዝነስ ማለት ነው ዳዊት መደራደር አለብኛል። ስለዚህ እኔ አደርገዋለሁ አላቸው። ኧረ ተው አንተ። አዎ አደርገዋለሁ፣ ንጉሱ ጋር ውሰዱኝ አላቸው። ወደ ንጉሱ አመጡት። ሳውል አየውና የማን ልጅ ነህ አሉ። እኔ የባሪያ ሴ ልጅ ነኝ፣ እና ወደ ሰልፉ ቦታ ለወንድሞቼ ስንቅላ ቀብል መጥቼ ነበር። ሳይ ደግሞ አንድ ግዙፍ ሰውዬ በቃ እያቅራራ አገኘሁት። ስለዚህ ይህን ሰውዬ ልጥለው ፈለግኳለሁ። እዛ ንጉሱ ሳውል ያው ሞራል ይደገፋል፣ አንድ ሰው አይናቅምና። ያው ንጉሱ ሳወል አየውና ልክ ነህ ጥሩ ነው ሞራል ይደገፋል። እኔም ደስ ይለኛል፣ ይሄ ክፉ ሰው ቢወገድ ጎልያድ ቢሞት ደስ ይለኛል። ግን እንዴት መሰለህ አለው ሳወል ቀስ ብሎ ዳዊትን መምከር ጀመረ። አንደኛ ይሄ ሰው እንደምታየው አካሉ ግዙፍ ነው። ሁለተኛ እንዳንተ ከብት ሲያግድ በረኝነት አይደለም ያደገው በጦር ስልት ነው ያደገው፣ በጣም የተካነ ነው። ከልጅነቱ ጀምሮ ጦረኛ ነው እና አትችለውም፣ ይበልሃል። አንታቅም የለን ልጅ ነህ፣ ጦርነት አታቅም ሰይፍ መዘህ አታቅም የጦርነት ልብስ ለብሰህ አታቅም። አንድ እንኳን የጦርነት አውድማ ላይ ተሳትፈ አታቅምና ተው፣ ይከብድሃል። ጥሩ ነው ሐሳብህ መልካም ነው ይደገፋል። እንዲያው እግዚአብሔር ይባርከ ያሳድግህ፣ ግን አይሆንም አለው። ዳዊት የነበረውን እግዚአብሔር ያደረገለትን አነሳ። እዚህ ጋ ምን አለው? እኔ በጎቼን ሊነጥቀኝ የመጣውን ድብና አንበሳ እያነቅኩ እየገነጣጠልኩ ይገለው ነበር ከሚናጠቅ ተኩላና አንበሳ ይሄ ሸለፈታም ሰው አይበልጥም አለው እውነት ክነው እንዲ ያለ ሰው አዎ አለው አረተው አንተ ልጅ ተው የልጅ ወሬ እንዳታወራኝ እየዋሸኝ እንዳይሆን ንጉሥ ሆይ በነፍሴ ምላለሁ አይደለም አረተው እየዋሸኝ ነው አንበሳውንና ድቡንም ተኩላውንም በእጄ የገለው ነበር በእጄ ይህ ሰው ከነዛ ኃይለኛ አውሬዎች አይበልጥም ገለዋለሁ አለ እንደዛ ከሆነ ይሁን አለና ሳውልም መቼም ያደርገዋል ብሎ አይደለም፣ ካደረገውም ጥሩ ነው ብሎ ነው። በሁለተኛ ደረጃ ደግሞ በቃ እንኳን እሱ ስንት ጀግና ሞቷል። ከሄደም በራሱ ፍላጎት ነው፣ ይሙት ብሎ ነው። አሁን ሳውል ያሸንፋል ብሎ ድል አይጠብቅም፣ ግን ይህን ያህል ሞራል ካለው እንዲህ ከፎከረ እንዲህ ውስጥ ያንበሳ ገላ ለው ብርቡር ካለ እንዲህ የልጅን የንጉስ ሆኜ ሊበልጠኝ ነው እንዲህ የሚልም እኮ የውስጥ ለውስጥ እኮ እንትንም አለ፣ ቅናት አለ እንዴ። አንድ ንጉስ አሁን ጀግና ሰው በቃ አገርን የሚያንቀጠቅጥ መጣ በአንተ ጦሩስ ሊቀላቀል ነው የሚባል ንጉሱ ይሰጋል። ለምን ቢባል የሰው ባህሪ ነው። አሀ ጦርነቱ ከተቋጨ በኋላ እኔን ቢፈነግለኝ ስሚል ስጋት አለ። በጣም ጠንካራና ሀያል ሰዎች ይፈራሉ። በጣም የማይረቡም ሰዎች ደግሞ ይፈራሉ። ለምን? የማይረቡ ሰዎች በቀላሉ ይገዛሉ፣ ሀያል ሰዎች ደግሞ ሰውን በቀላሉ ማሸነፍ ይችላሉ። ስለዚህ ሁለቱም አደጋ ጣይ ስለሆኑ ምናምንቴዎችም ለወዳቸው ተገዝተው አደጋ ጣይ ስለሚሆኑ፣ ኃይለኛ ሰዎችም በጉልበታቸውና በኃይላቸው ስለሚሰብሩ ይፈራሉ። እና ውስጥ ለውስጥ ሳይሆን ፍርሃትም አለው ይሄ ሰው አንበሳውን ከገነጣጠለ ሳውል ምኑ ነው? እኔንም ነገል ይገነጣጠለ ነው ብሎም ስጋት ይኖራል። ስለዚህ ገፋፍቶ ይሁን ብሎ ጦርነት ውስጥ ቀጥቶ እሱን በቃ ይሞት ከፈለገ ድል ካረገም ጥሩ ነው፣ እኔ ይዙፋል ያለሁት ብሎ አስቦ ነው። ስለዚህ ሳውል ምን አደረገ? ልብሱን፣ የራሱን ልብስ አመጣና ሰጠው። ርዕሳችን እዚህ ጋር ትጀምራለች። ዋናው ትንታኔ ምን የሚለው አውልቅና ጣለው። ስለዚህ ሳውል የራሱን ልብስ አመጣና ሰጠው፣ አወለቀና ሰጠው። ለማን ለዳዊት ለምን እንዲዋጋ የውጊያ ልብስ መልበስ አለበት አንድ ጥብቆ ለብሶ ወንጭፍና ትንሽዬ ኮረጆ ይዞ እንዴት ይዋጋል ጎልያድን እኮ ነው የሚገጥመው እንትን አደለም ይሄ የገና ጨዋታ አደለም የሰፈር አይነት ጨዋታ የጨርቅ ኳስ እኮ አደለም እንዴ በዚህ ዘመን እኮ ጎልያድን ስናየው ሀምሳ ኩማንዶ እኳ ያቆመው በጣም ኃይለኛ ሰው ነው በዛ ላይ ሙሉ በሙሉ ብረት የለበሰ ነው እቺ አይኑ ብቻ ናት የምትታየው በሙሉ ይሄ በአሁኑ ሄልሜንት የሚባለው የራስ ቁር የደፋ ነው ሄልሜንት ማለት ነው እሱን ያደረገ ስለዚህ ይሄ በሙሉ ጥሩር ለብሷል፣ የብረት ልብስ የለበሰ ነው። ያኔ ደግሞ እንዳሁኑ መሳሪያ የለም። በከባድ መሳሪያም ይመታ ነበር ይሄ ሰው። ከባድ መሳሪያ የለም እንዳሁኑ፣ ድሮን የለም። ያኔ ያለው ሰይፍ ነው፣ ጦር ነው፣ እንደ ነገሩ ዱላ፣ መጥረቢያ፣ ምናምን ገጀራ ነው ያለው። በዛ ነው የሚዋጉት። አንዳንዱ ጉልበተኛም ድንጋይ ይዞ እንደምንም ተጠግቶ በእጅ በእጅ ይዋጋሉ። አንዳንዱ አንዳንዱ ጎበዝም እፍን አድርጎ አንቆ በመግደልም ይዋጋል። እንደአሁኑ ዘመናዊ መሳሪያ የለም። እና ጎልያድ ልምዱ ጥንካሬው እላው ላይ የሰፈረው የአማልክት መንፈስ አስፈሪነቱ፣ ተዋጊነቱ፣ ከልጅነት ጀምሮ ልምዱ ሲደመር ማን ይችለዋል? ጎልያድ አስፈሪ ሰው ነው። ስለዚህ መቼም ይሄንን ሰው ጥብቆ ለብሶ ዳዊት አይገጥመውም። እንደ ነገሩ የውጊያ ልብስ መልበስ አለበት። ለበሰው አየውና ተንቀሳቀሰ። ሁለቴ ሶስቴ በንጉሱ ፊት ተመላለሰና አይሆንም አለ ዳዊት። ለምን አይሆንም አለ ፈተኛው። አላውቅምና ይሄ ልብስ አልለብስም አለ። ለምን ዳዊት በራሱ ማንነት ዳዊት በራሱ ልብስ ዳዊት በራሱ ጫማ ዳዊት በራሱ ጭንቅላት ዳዊት በራሱ ጸጋ ሲፋለም ነበር ከአራዊት ጋር የኖረው በተውሶ ልብስ አይደለም በተውሶ ትጥቅ አይደለም ነጥባችን ይሄ ነው ብዙዎቻችን ዛሬ ናላችን የሚዞረው በተውሶ የህይወት ትጥቅ ነው ስንወላገር ስንወላከፍ የምንኖረው ስለዚህ ዳዊት አያስኬደው ሊሸከመውም አልቻለም አንደኛ የትጥቅ የትጥቁ ክብደት ከዳዊት ክብደት በላይ ነው አይችለው አይደለም የብረት ልብሱ ይሄ ጥሩሩ ተጨምሮ ይቅርና ራስ ቁሩን ወይም ሄልሜንቱን እንኳን አድርጎ መንቀሳቀስ አይችልም። በዛ ላይ ትልቅ ሰፊ የሆነ የቆዳ መታጠቂያ አለ። በዛ ላይ ደግሞ ትልቅ ሰይፍ አለ። ሰይፉ ራሱ ዳዊትን በቁመት አይበልጠውም። በቃ እሱን አስገባና ሲሞክረው የለም፣ መራመድ አይችልም። አወለቀና ጣለው። ምኑን የተሰጠውን የማይመጥነውን፣ በልኩ ያልተሰፋውን፣ የእሱ ያልሆነውን ትጥቅ አውልቆ ጣለው። ወገኔ አንተም ያንተ ባለሆነ ማንነት ውስጥ የምትንቦጫረቀውን መንቦጫረቅ ያንተ ባለሆነ ጫማ ውስጥ ገብተህ የምትወላከፈውን መወላከፍ ያንተ ያልሆነን ካባ ደርበህ ተውጠህ የምትወዛወዘውን የውሸ ትጥቅ አውልቅና ጣለው። የለበስከውን የውሸት ማንነት የገነባኸውን የውሸት ማንነት ይሄ የማያራምድህን የማይባርክህን የማያሳድግህን የማያጎለብትህን ብዙ ርቀት የማያስኬድህን ጠላት እንኳን ቢመጣ ሮጠህ የማታመልጥበትን ሸክም አውልቅና ጣለው። ትምህርታችን ይሄ ነው። ስገባ ምናልኩ አውልቅና ጣለው፣ አውልቁና ጣሉት። ብዙዎቻችን ብዙዎቻችን፣ ትችላለህ፣ ይሆንልሃል፣ ይከናወንልሃል፣ ይሳካልሃል፣ ያምርብሃል፣ አቤት ስትችል ተብለን ነው ምንኖረው። በራሳችን ምንም ያረጋገጥነው ነገር የለም። ብዙ ነገራችን በልካችን የተሰፋልን ብዙ ነገራችን እኔ ልዘረዝረው አልችልም። ይሄንን ያህል ከሄድን እስኪ እናንተ በልካችን ያልተሰፉ ብዙ ትምህርቶቻችንን ብዙ እውቀቶቻችንን እስኪ መርምሩና እይዋቸው፣ ደርድሩና ገምግሟቸው። ብዙ ነገሮቻችን ኢትዮጵያውያን በልካችን የተሰፉ አይደሉም፣ የኛ አይደሉም። አብዛኞቹ ነገሮቻችን ከባህር ማዶ የመጡ ናቸው። ኦልሞስት ሁሉም ማለት ይቻላል። ሀገር በቀል እውቀቶቻችን፣ ሀገር በቀል ማንነታችን፣ የኛ አቅም፣ የኛ ጉልበት፣ የኛ ጸጋ፣ የኛ ማንነት፣ የኛ መልክ የለም ዝም ብሎ መጥቶ ተጭኖ ተጭኖ ተጭኖ ተጭኖ ተጭኖ ይዘነው የምንንጋፈፈው የሰው የሆነ ነገር ነው፣ የእኛ አይደለም። ስለዚህ እንደሚፈለገው መሄድ አልቻለም። የሚፈለገው በረከት አልመጣም። የሚፈለገው መባረክ ላይም አልደረስንም። ያ ማለት የሚፈለገውና ትልቅ የሆነው የሕይወት መስክ ላይም አልደረስንም ማለት ነው። ቀጭጨናል፣ ባጭሩ ቀጭጨናል። ፍሬ አልባ ሆነናል፣ ሰላም አልባ ሆነናል፣ ኃይል አልባ ሆነናል፣ ጽድቅ አልባ ሆነናል፣ ገንዘብ አልባም ሆነናል፣ ድሃ ሆነናል። ለምን? የእኛ ባልሆነ ቅርፊት ውስጥ ነው ገብተን ስንልወላከፍ የምን ነው። ዳዊት ሊያዋገው አይችልም። የባሰ እንዲያውም ያንን ለብሶ ሲወላከፍ በእርግጠኝነት ጠላት ያጠቀዋል። አይሆንም። ልብሱ ሸክም ነው የሆነበት። ልብስ ውበት ነው፣ በመሰረቱ ልብስ መከላከያ ነው። ለእሱ ግን ሸክም ሆነበት። አወለቀና ጣለው። ለምንድን ነው የምታወልቀው? ይሄንን ፈትኛው፣ አላውቅም፣ አይሆነኝም አለ። ይሄ ሰልባጅ የሆነ ሰው ለብሶት የቆየ ሰው አድርጎት የቆየ ሰው ሲጠቀምበት የቆየ አሮጌ ነገር አልፈልግም እኔ አለው። በሌላ አነጋገር እኮ እንደዛ ማለት ነው። እኔ ከእግዚአብሔር የተሰጠኝ ወርቄውን ማንነት አለኝ፣ የሚፈላ ቅባት አለኝ፣ ምድርን የሚቆጣጠር ጠላትን የሚመታ ኃይል አለኝ። የኔ ትከሻ በቂ ነው፣ በራሴ ልብስ እዋጋለሁ አለና አውልቆ ጥሎት ከቤት ወጣ። የወጣው ወደ በጎቹ አደለም፣ ይሄደው ሲወጣ ወደ እሴይ አደለም፣ የተመለሰው ቀጥታ ወደ ሰልፉ ነው። ይሄደው ጎልያድን አንተ አለው አንተ በምትገዳደረው አንተ በናቅከው በእስራኤል አምላክ ስም እመጣብሃለሁ። ከሰፈር ሲሄድ ወንዙን ሲሻገር አምስት ድንጋዮችን አነሳ፣ ከረጢት ውስጥ አደረገ። እኮ የማይመስል ነገር ነው። እንደ ሰው አይመስልም። የማይመስለን ግን የተውሶ ልብስ ስለለበስን ነው። አውልቀን ስንጥል ግን ማድረግ ምን እንደሆነ ያኔ ኃይል ይወርሰናል። ብዙዎቻችን በራሳችን ምንም ነገር ሞክረን አናቅም፣ ምንም ነገር። ስለዚህ ማድረግ ለኛ ከባድ ብዙዎቻችን በሌሎች ስኬት የምንቀናውም ኢትዮጵያውያን በሌሎች ስኬት የምንቀናውም በሌሎች ስኬትም በቃ አጀብ ብለን የምንደነቀውም እኛ የማድረግ ብቃታችን ስለተወሰደ ነው። ለምን ሌሎች ካለበሱን ቅርፊት ውስጥ ሌሎች ደርበው ጫና ከፈጠሩን ወገባችንን ካጎበጡን ካባ ውስጥ ወጥተን ራሳችንን አላየነውም። የራሳችን ልብስ የለንም። ምንም ነገር ኢትዮጵያውያን፣ በራሳችን የተሰፋ ነገር የለንም። ካለችም በማጣጣል እንድንጥለው ይደረጋል። ብዙዎቻችን ማንነታችንን በማጣጣል አውልቀን ጥልነዋል። ሰዎች በሰጡን ቀሚሱ ስንንቦጫረቅ ይሄው ዘመናችን በከንቱ እያለፈ ነው። ስለዚህ ዳዊት በማንነቱ በልኩ በተሰፋ ልብስ በገባው በሚያውቀው ሲሰራበት በቆየው የማሸነፍና የመውረስ ኃይል ወጣ። ድንጋዩን ከጎረጆዋ ወጣ፣ ወንጭፉ ላይ ያስቀመጠ፣ ጎልያድን መታው፣ ገደለው አለቀ። ታሪኩን በደንብ ስለምታውቁት አልገፋበትም። ጎልያድ ምንድን ነው ከተባለ በሕይወታችን፣ በምድራችን፣ በዘመናችን የሚገዳደረን ክፉ የሆነ ተግዳሮት ነው። እንደዛ እንውሰደው። ዳዊት ምንድን ነው ከተባለ በራሱ ልብስ፣ በራሱ ልምድ፣ በራሱ ማንነት፣ በራሱ ንጹሕ ጸጋና ጉልበት ያሸነፈ ሉዓላዊ ሰው ነው ማለት ነው። እንደዚህ ነው የሆነው ነገሩ። ስለዚህ አውልቅና ጣለው። አውልቂና ጣዩ ሰዎች የማችውን፣ የማይሆንሽን፣ የማያስኬድሽን ያልሆነ ልብስ አልብሰውሽ፣ እሱ ውስጥ ገብተሽ ስትዝለገለግቱ ያለሽ ምንም ውጤት የለም። አውልቂና ጣዩ። የአንቺ ልብስ አይደለም። ውጤታማ ያረግሽ፣ አያራምድሽ። ዳዊት እንዲህ ነው ያረገው። በቃ ፈተነው፣ አየው፣ በቃ እግራና ቀኛዬ ሄድ ብሎ መጣ። አይሆንም አለ፣ አውልቆ ጣለው። ለንጉሱ እንኳን ይሉኝ ታልያዘው፣ በቃ አይሆንም አለ፣ አውልቆ ጣለው። ኢትዮጵያዊ አውልቅና ጣለው። ይሄ አላስኬድ ያለህን ይሄ አላራምድ ያለህን አላሻግር ያለህን እንደ ሰው አላስቆጥር ያለህን ይሄ ለድህነት የዳረገህን ለውርደት የዳረገህን ለባዶነት የዳረገህን ይሄ የተኮረጀ ባህር ማዶ ተሻግሮ የመጣ ሰልባጅ ማንነት አውልቅና ጣለው። ያን ጊዜ የራስህን ልብስ ልበስ። እግዚአብሔር ይመጣል በሞገስ፣ እግዚአብሔር ይመጣል በባረኮት፣ እግዚአብሔር ይመጣል በጽድቅ፣ እግዚአብሔር በሕይወትህ እየተራመደ ይመጣል። ያኔ በምድር ላይ በከፍታ ስፍራ ትቀመጣለህ። በድል ትከበባለህ። አሸናፊ ትሆናለህ። ሽልማትህ የዘላለም ህይወት ይሆናል። አመሰግናለሁ። አውልቅና ጣለው ለነበረን ጊዜ ደግ አባታችን የተመሰገነ ይሁን። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።